የአዲስ አበባ ፖሊስ ከድምፃዊ አንዷለም ጎሳ ባለቤት ከሆነችው ቀነኒ አዱኛ ሞት ጋር በተያያዘ አዲስ መግለጫ አውጥቷል። በመግለጫውም ላይ ቀነኒ ከአምስተኛ ፎቅ ላይ ወድቃ መሞቷን አረጋግጧል። በሰዓቱ በቦታው በሚገኙበት ሰዓት ቀነኒ ኩሽና በሚባለው ወይም ደግሞ ኪችን በሚባለው ስፍራ ባለ በረንዳ ለጊዜው ምንነቱ ባልታወቀ ምክንያት መውደቋን ነው የተናገረው። ከዛ በኋላ ወደ ሆስፒታል ብትወሰድም ሆስፒታል ከደረሰች በኋላ መሞቷንና አስክሬኗንም ወደ ዳግማዊ ምኒልክ ተወስዶ ምርመራ እንዲካሄድበት አድርጓል። ፖሊስ ከዚህ በኋላ ባለው ሂደት የምርመራውን ነገር ይፋ እስክናወጣ ድረስ ሕዝቡ ካልተገቡ መረጃዎች ራሱን እንዲቆጥብ በዛሬው ዕለት አስታውቋል። ከዚህ ጋር አያይዞ እንግዲህ በሰዓቱ አብሯት የነበረውን ባለቤቷን ድምፃዊ አንዱ አለም ጎሳንም በቁጥጥር ስር መዋሉን ፖሊስ ገልጿል። በአሁን ሰዓትም በፖሊስ ቁጥጥር ስር መዋሉን ነው በዘገባው ላይ የተመለከትኩት። ከፖሊስ መግለጫ ባሻገር እንግዲህ በዛሬ ዕለት እህታችን ቀነኒ አዱኛ በቅድስት ስላሴ ካቴድራል ቤተክርስቲያን በዘጠኝ ሰዓት ወዳጅ ዘመዶቿ በተገኙበት የቀብር ስነ ስርዓቷ መካሄዱን ሰምተናል። ፈጣሪ የእህታችንን ነብስ በገነት ያኑረው። ላለው ለቤተሰቦቿ፣ ለወዳጅ ዘመዶቿ መጽናናትን እመኛለው። ከዚህ ጋር ግን በተያያዘ አንድ ለራሴ ጥያቄ የፈጠረብኝን ነገር እስኪ ለእናንተም ሼር ላድርግላችሁ። ና እናንተ ላይም ጥያቄ ከፈጠረ ትነግሩኛላችሁ። ይሄ የግል ሳቤ ነው፣ በሌላ መንገድ እንዳትወስዱት። በመጀመሪያ ደረጃ ፖሊስም እንዳለው ያሟሟ የሟቷ ሁኔታ ከፎቅ ላይ ወድቃ እንደሆነ ነው የሚገልጸውና የሞቷ ሂደት በግልጽ እንዲህ ነው ተብሎ ምርመራው ይፋ ከመሆኑ በፊት በዚህ ፍጥነትና በዚህ ችኮላ እንድትቀበር የተደረገበት ሂደት ትንሽ ለኔ ጥያቄ ፈጥሮብኛል። ያ ብቻ አይደለም፣ ባለቤቷ በቁጥጥር ስር እንደዋለ ነው ፖሊስ የተናገረው። ነገር ግን እዚህ በምስሉ ላይ እንደምትመለከቱት የቀብር ፕሮግራሟ ላይ ነበረ። ከዛ ባሻገር ትናንትና በተለያዩ ሚዲያዎች ላይ የሰማነው ነገር አስክሬን ምርመራዋ እንዳለቀ ወደ ቤተሰቦቿ ጋር አስክሬኗ እንደሄደ ነበር የሰማነው። ታዲያ በዚህ ፍጥነት ደግሞ ተመልሶ መጥቶ ዛሬ ላይ ቀብር ተካሄደ የሚለው ነገር አንድ ጥያቄ የፈጠረብኝ ነው። ሌላኛው ጥያቄ የፈጠረብኝ እንደሚታወቀው አዲስ አበባ የሚገኘው ስላሴ ቤተክርስቲያን በብዛት የሚቀበሩበት ታዋቂ ግለሰቦች፣ አርቲስቶች ናቸው። ያም የሚሆንበት ምክንያት አርቲስቶች የህዝብ ናቸው ተብሎ ስለሚታሰብ ፐብሊክ በሆነ ቦታ ላይ አድናቂዎቻቸው፣ ወዳጅ ዘመዶቻቸው በሚገኙበት እና እንዲሁም ደግሞ ለተለያዩ ሚዲያዎች በሚመች መንገድ አማካኝ የሆነ ቦታ ላይ እንዲሆን በማስ ማሰብ ነው ቀብራቸው ስላሴ የሚካሄደው። እንደምታውቁት አርቲስቶች፣ ታዋቂ ግለሰቦች በሚሞቱበት ሰዓት የተለያዩ መርሃ ግብሮች አሉ፣ የቀብር አፈጻጸም ማለት ነው። ሰዎች መጥተው የሚሰናበቱበት እንዲሁ ወዳጅ ዘመዶቻቸው አድናቂዎቻቸው በተገኙበት የሚደረጉ የተለያዩ ፕሮግራሞች መርሃ ግብር ወጥቶላቸው ስለሚከናወንና የተለያዩ ትልልቅ የሚዲያ አውታሮችም ቦታው ላይ ስለሚገኙበት እዛ ቦታ ላይ በብዛት ይካሄዳል። ነገር ግን ስላሴ አርቲስቶች ብቻ ነው የሚቀበሩበት ልልም ፈልጌ አይደለም። አርቲስቶች ብቻ ሳይሆኑ በቤተክርስቲያኑ ዙሪያ ያሉ አካባቢዎች ላይ የሚኖሩ ሰዎችም ይቀበሩበታል። እንደሚታወቀው በእኛ ማህበረሰብ ውስጥ ለምሳሌ እኔ በምሞትበት ሰዓት በኖርኩበት ስፍራ ነው የምቀበረው። ወይም ደግሞ ምኖርበት አካባቢ ድንገት ተከራይቼ የምኖር ከሆነ ቤተሰቦቼ በሚገኙበት ቦታ ነው የምቀበረው። ያ የሚሆነው ነገር ምንድን ነው? በእኛ ሀገር ኮንቴክስት እንዲሁም ባህል ሀዘን ማለት በጋራ የምንወጣቸው ነገሮች ናቸው እና ከዛ አንጻር አካባቢያችን ላይ የሚደረግበት አንዱ ምክንያት ለምሳሌ በተወለድንበት ስፍራ ወይም አባት እናቶቻችን በሚገኙበት ቦታ የእኛ ቀብር በሚካሄድበት ሰዓት ጎረቤት ዘመዱ፣ እንዲሁም እኛን የሚያውቁ ቤተሰቦቻችንን የሚያውቁ አካላቶች ከኛ ጋር ሐዘናችንን እንዲጋሩ ሊያጽናኑንም አይዞ አይዞሽ እንድንባባልም ጭምር ነው። ስለዚህ አብዛኛውን ጊዜ የተለመደው ነገር እኛ በምንሞትበት ቦታ ባለ ስፍራ ወይም ደግሞ እንዳልኳችሁ አባት እናቶቻችን ባሉበት ስፍራ ላይ ነው ቀብራችን የሚካሄደው እና ቀነኒ ደግሞ ቤተሰቦቿ የሚኖሩት ከከተማ ውጪ እንደሆነ ነው የሰማ ነው። ትላንትም አስክሬኗ ወደ ቤተሰቦቿ ጋር ሄዶ እንደነበረ ነው የሰማ ነው። ከዛ አንጻር ጥያቄ የፈጠረብኝ አካባቢዋ ላይ ቀብሯ ቢካሄድ እንዳልኳችሁ ቤተሰቦቿ ከጎረቤቶቻቸው ከዘመዶቻቸው እንዲሁም ደግሞ እዛው ተወልዳ ባደገችበት ስፍራ ላይ ካሉ ማህበረሰብ ጋር ሀዘናቸውን ለመወጣት የተሻለ አማራጭ ይኖረዋል። ነገር ግን ከኖረችበት ቦታ እንዲሁም ደግሞ አዲስ አበባ የምትኖረው ቅድስት ስላሴ ባለበት አካባቢ አደለምና ከዛ አንጻር እዛ ቦታ ላይ የተቀበረችበት ሂደት ለኔ አንድ ጥያቄ ስለፈጠረብኝ ነው። ብዙዎች እንደውም በተለያዩ ቪዲዮዎች ላይ የተመለከትኩት ኮሜንቶች ምንድን ነው አሁን ከሞተች በኋላ ነው የድምፃዊ አንዱ አለም ጎሳ ባለቤት መሆኗንም ያወቁት እንጂ ብዙዎች አያውቁም። እንደሚታወቀው ፐብሊክ የሆነው ባለቤቷ ነው። ባለቤቷ ፐብሊክ ፊገር ነው። ያ ማለት ሁሉም ሰው ያቋል። ሙዚቀኛ ነው። አርቲስት ነው። እሷ ግን ፐብሊክ ፊገር አይደለችም። በቃ ሶሻል ሚዲያ ላይ እንደ ማንኛውም ሰው ትታወቃለች፣ በግሏ ሞዴል ናት እንጂ ይሄ ፐብሊክ በሚባል ደረጃ የምትታወቅ ሰው ስላልሆነች የእሷ የቀብር ሂደት ስላሴ የተደረገበት ነገር ጥያቄ ፈጥሮብኛል። ይሄንን ስል ግን ለምን ስላሴ ተቀበረች ልል እንዳልሆነ እንድትረዱኝ እፈልጋለሁ። በግሌ የፈጠረብኝ ነገር ነው። አንደኛ የአሟሟቷ ሂደት ጥልቅ የሆነ ምርመራ ተደርጎበት ወንጀለኛውም ታውቆ ይፋ ሳይደረግ፣ ሁለተኛ ደግሞ በዚህ ፍጥነት ትላንትና በዚህ አይነት ሂደት ሞተች የተባለች ልጅ ተዋክቦ በዛሬው ዕለት ደግሞ ቀብሯ መካሄዱ ለኔ የሆነ ጥያቄ የፈጠረብኝ ነገር ነው። ዞሮ ዞሮ ግን ይህ ሀሳቤ የግሌ እንደሆነ እንድትረዱልኝ ፈልጋለሁ። ሌላ አይነት አቅጣጫ እንድትይዙ አስቤ አይደለም። እናንተም ይሄ ጥያቄ ከፈጠረባችሁ ሀሳባችሁን እንድታጋሩኝ ወይም ደግሞ ይሄ የሆነበትን መንገድ የምታውቁ ሰዎች ካላችሁ ጥያቄ ነው የጠየቅኩት። ይህንን ጥያቄ በኮሜንት ላይ ለዚህ ለዚህ ነው ብላችሁ መልስ እንድሰጡኝ ጥያቄ ለማንሳት ያህል ነው። በተረፈው ግን በድጋሚ የእህታችንን ነርስ ፈጣሪ በገነት ያኑረው ለወዳጅ ዘመዶቿ ደግሞ መጽናናትን እመኛለው። በቀጣይ አዳዲስ መረጃዎችን ፖሊስ በሚያወጣበት ሰዓት ለእናንተ የማደርስ ይሆናል። እስከዛው ግን ቸርቆዩልኝ የእናንተው ሄላ ነበርኩ። መልካም ጊዜ